ዛሬም አንድ ቪዲዮ በፊታችሁ ይዤ መጥቻለሁኝ። እንግዲህ እንደዚህ አይነት ቪዲዮዎችን ይዤ ስመጣ በእንደዚህ አይነት ቪዲዮዎች ላይ ስናገር ከነዚህ ሰዎች ጋራ የግል የሆነ ጸብ ኖሮኝ ወይም የግል ችግር ኖሮብኝ አይደለም። ይህን ሰው አሁን ከኔ ጋራ ብዙ የሆነ ትውውቅ የለንም። አንድ ቀን በስልክ ከማውራት ውጪ ሌላ ምንም አይነት መግባባት የለንም። ችግርም የለንም መሃላችን። ግን እየሄደበት ያለው መንገድ ትክክል ስላልሆነ ወንጌልን እያጣመመ ስለሆነ የእግዚአብሔርን ቃል እያረከሰ ስለሆነ ሀይ መባል ስላለበት እንዲሁም ደግሞ እሱን ሰምተው እየጠፉ ያሉ ብዙዎች ስላሉ ከዛ የተነሳ የሰራሁት ቪዲዮ ነው። እስቲ እንስማውና እንመለስ። ኢየሱስን አምልክ ምልክ እንጂ መጽሐፍ ቅዱስ አታምልክ። መጽሐፍ ቅዱስ ወደ ኢየሱስ ሊያነካካህ ነው እንጂ ሰፍቶት አይ ላቭ ዩ ጋይስ። ይሄ ኢየሱስ ጋር እንዲያገናኝ የተሰጠህ መጽሐፍ። ደጋግሜ ነው የምነግራቸው። መኪና ስትገዙ እላቸዋለሁ፣ ከመኪናው ጋር የሚሰጥ መጽሐፍ አለ። እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ። የእኔ መኪናውን ስገዛው ነበረው፣ አሁን የለም። አንድ ወሰደው፣ አላውቅም። ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው። ቆንጆ መነጽር። እዚህ ጋር አትረብሹኝ ሚገርም ነው። እባክሽ ሴንሰር አለው ይላል። ሚገርም ነው ወንበሩ ይሞቃል። አንቺ ወንበሩ ይሞቃል ብለህ ብታነብ ምታሞቀው ወንበር አለ። ቆንጆ የመርሴዲስ ማኗ ሊዛ ብትመጣ አንቺ በር ላይ ስትመጣ ነው ወንድሙ፣ ወደኋላ ወደኋላ ይሏል በለይ ጥበቃቸው አቅፈው ትገባለህ። ከብራዘር ይሄ ጌት ነው። ለምን መሰለህ? ብዙ ጴንጤ ብዙ ጥቅስ አለው ስፒሪት የለውም። አሁን ዮሐንስ የላከኝ መንፈስ ነው እየመጣየሁ ያ ዮሐንስ እየተናገራል። አገልግሎት ሲጀምር ውሃ እየነከርኳቸው የነበረው ከዚህ መንፈስ ምሪት ተቀብዬ፣ አሁን ስለ ሱም የምነግራቸው ከመንፈስ የሰማሁት። በጌታ በኢየሱስ መንፈሳዊ ዓለም ይከፈትላት። ሰምታችሁት እንግዲህ ያለውን የእግዚአብሔር ቃል አታምልኩት፣ መጽሐፍ ቅዱስን የእግዚአብሔርን ቃል አታምልኩት፣ ኢየሱስን አምልኩት እንጂ። ኢየሱስን የነገረን ይሄ የእግዚአብሔር ቃል አደለም እንዴ? ኢየሱስን ያስረዳን ያብራራልን ይሄ ሕያው የሆነ የእግዚአብሔር ቃል አደለን እንዴ? የእግዚአብሔር ቃል እኮ አንተ እንደምትለው አንተ እንደምታወራው እንደ መኪናህ ማንዋል ተራ የሆነ ቃል አይደለም። የእግዚአብሔር ቃል እኮ ሕያው የሆነ የሚሰራ ቃል ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ ነው። እንዴት አድርገነው የእግዚአብሔርን ቃል እንደዚህ የምታቀለው ምን አይነት ትምህርት ነው የምታስተምረው? የእግዚአብሔርን ቃል አውርደኸው አሁን እየሰሙ ያሉ ሰዎች ከዚህ ቃል ጋር ነገ ላይ ምንም አይነት ህብረት አይኖራቸውም። ምክንያቱም አውርደክ ነው የነገርካቸው። ኢየሱስን እኮ ያስረዳን። ይሄ እኮ የእውነት ቃል ነው። ይሄ እኮ የእግዚአብሔር ቃል እኮ የመዳንን መንገድ ያወቅንበት የዳንበት እኮ ነው፣ የበራልን እኮ ነው። ቃሉ ከሌለህ ምን ልታመጣ ነው? መጨረሻ ላይ የተናገርካት ቃላለች። ብዙ ጴንጤ ቃል አለው መንፈስ ግን የለውም። ከመንፈስ የሰማሁትን አለ ዮሐንስ ብለህ የተናገርከው ነገር አለ። መንፈስ ቅዱስ እኮ የሚናገረው እንደ ቃሉ ነው። የመጽሐፍ ቅዱሳችን ደራሲ መንፈስ ቅዱስ ነው። ስለዚህ የሚናገረ እያንዳንዷ ነገር ከቃሏ ዝንፍ ያለች አይደለም። አንተ ከመንፈስ ሰማሁት ብለህ የምትናገረውን ነገር እኔ የእግዚአብሔርን ቃል አንብቤ በዚህ ቃል ላይ ካልተመሰረትኩኝ እንዴት ብዬ ነው አንተ የሰማኸውን ያንን መመዘን የምችለው እንደ ቃሉ ነው አይደለም፣ ብዬ ማረጋገጥ የምችለው የእግዚአብሔር ቃል እኮ ካስማ እኮ ነው። የእግዚአብሔር ቃል እኮ ዋና እኮ ነው። የእግዚአብሔር ቃል እኮ ራሱ ኢየሱስ እኮ ነው። ወንድሜ ስትሃል አይኖ ኮንትሮቨርሻል መሆን ትፈልጋለህ። ሰምቻለሁ ያን መነጋገሪያ መሆን ትፈልጋለህ። ምንም በቃ የሆነ ነገር ይፈጠር ብቻ መነጋገሪያ ልሁን ነው። ግን እንዴት በዚህ አይነት ነገር መነጋገሪያ ለመሆን ታስባለህ? እንዴት፣ እንዴት የክርስትናችንን አይን ትደነቁላለህ? አንተ መነጋገሪያነትን ለማግኘት በጣም እየደፈርክ ነው። አይሆኑ አካሄድ እየሄድክ ነው። አይ ነው ይሄ ቪዲዮ ላንተ ምንህም እንዳልሆነ ምክንያቱም ሰምቻለሁ፣ እንደማትሰማ ማንንም እንደማትሰማ ሰምቻለሁኝ። በጣም ይሄንን ቪዲዮ ከመስራቴ በፊት በጣም ካንተ ቅርብ ከሆኑ ሰዎች ጋር አውርቻለሁኝ። እንደማትሰማ ሰምቻለሁ። ስለዚህ ተመለስ። እኔ እናንተ የግል የሆነ ነገር የለብንም፣ ግን እስካልተመለስክ ድረስ ትክክለኛውን ንጹሁን ወንጌል እስካላስተማርክ ድረስ እያጠፋሃቸው ላላሃቸው ሰዎች ብዬ በፊት ለፊት አንተን መገሰጼን ትምህርትህን መቃወሜን አላቆምም። ምክንያቱም መርዝ ስለሆነ እየጋትክ ያለሁ ይህንን መርዝ እደፈዋለሁኝ ይህንን መርዝ ያጠጣቸውን ሰዎች እስኪሽርላቸው ድረስ እናገራለሁ። ለአንተ አይደለም፣ አንተ እንደማትመለስ ይገባኛል፣ ወደህ የጀመርከው መንገድ ስለሆነ ስለዚህ እኔ ጸልይልሃለሁ፣ የእውነት ጸልይልሃለሁ። ቅዱሳን ለዚህ ወንድም ጸልዩለት። ሲነሳ መጀመሪያ ድሮ ላይ ከሙሉ ወንጌል የወጣ ወንድም ነው። በጣም መልካም የሆነ ነገር የነበረው ሰው ነው። አሁን ግን በማይሆን መንገድ ሄደዋል። ጸልዩለት፣ እንዲመለስ እኔም እጸልይልሃለሁ። እወድሃለሁኝ ምንም አይነት ችግር የለብኝም፣ ፐርሰናሊ ካንተ ጋር ትምህርት ግን መርዝ ነው። በጌታ በኢየሱስ ክርስቶስም ዛሬ በእንደዚህ አይነት በጌታ በኢየሱስ ክርስቶስም ዛሬ በዚህ ወንድም ስር ላላችሁ እህቶቼ ወንድሞቼ እጸል ያለሁኝ እግዚአብሔር አይኖቻችሁን ይክፈትና ማምለጥ ይሁንላችሁ በኢየሱስ ስም። ቅዱሳን ይህንን ለብዙ ሼር አድርጉት ፕሊስ፣ ለብዙ ሼር እንድታደርጉት እፈልጋለሁኝ። ይህንን ትምህርት የጋታቸው ሰዎች ነፃ መውጣት አለባቸው። ስለዚህ ሼር አድርጉት ለብዙዎች። ወዳችኋለሁኝ። ሰላማችሁ ይብዛ።